ልጦናአልጣ ነው። አትጥለው፣ ምን እበላዋለሁ ብዬ ጥብስ አድርጌ ምኑን? ይሄ ዶሮ ላይ እንደዚህ የሚገፋፉ ይጣላል። እሱን አልፈልግም ብሎ ስጋ ስጋውን አውጥቶ ሙክክ ያለው ለካ ለእዛ ያ ቢኖር እኮ እንደዚህ ሙክክ ጫና አድርጎ ይዘዋል። አዎ ልጦ ልጦ እኔ ደህና የምሰራውን ስራ እያላጠ ሲጀመር፣ የዶሮ እንትን አይላጥም

እሺ እንቁላልስ፣ ምናን ከተተሽበት? እንቁላል አምስት እንቁላል ሰው ገዛ ነኝ። እሺ አንዱ ከበር ስወጣ አንድ አልበላሁም። እሺ እንዴት ልጅ ምን አስቦ ነው? ቆይ እንደዚህ አንቺ ደስ ይልሻል እኮ ነው ምግብ ዘይቱስ ጠጣው፣ ዘይቱ ከፈለግሽው ሰጂው፣ ከፈለግሽ አውጥቼህ እንውደፋለን አለኝ ሰክሮ። አይ አልሰከረም፣ ደህና ነው። ልጅቷን አትናገረ እንደ እሷ የምትናገረኝ ነገር አንተ ስለዚህ ልጅ ያሳድራል እዛ ቤት ውስጥ ለካ በአባትዬው ፋውል ሰርቷል፣ በፖሊስ እየተፈለገ ልጅቷን እዚህ አስቀምጦ፣ ከበዓል ጀምሮ እዚህ ነው ያለችው፣ ከዚያ በፊት ጀምሮ ያለችው። አሁን እኔ ስልኩን እቀበለዋለሁ እንዴ? ማታ ደግሞ ስልኩን ነካች። ና ታይ፣ አትንኪላት አሉ። ምን ውስጥ ገብታ እንደዘጋች ብኝ ነ ስልኩን ማር ምን ውስጥ እንደገባች ቁጥሩ ሆን መጣ። የሆነ ቁጥር ነሽ ትልልቅ ቁጥር ነው የመጣው። ትልልቅ ቁጥሮች በቃ ሊበላሽ ነው ስልክሽ። ነካችሁና ለምን ትነኪያለሽ? ምናምናት አለ። እንዳትናገራት የጓደኛዬን ልጅ ማ ምና መጣውና ነጅ ሚና ነገር ጎበዝ፣ ትልልቅ ቁጥር መጣ፣ ሰፋፊ በቃ ምን ማድረግ እንዳለብን አላውቅም። ስለዚህ አሁን አንቺ ተመልሰሽ ደግሞ እዛ አትይዥ ማለት እዚሁ ይሻላል። እስከ ስንት ብር ትችያለሽ? ቢያንስ አንቺ አቅምሽ አንቺ ንገሪ፣ እስከ ስንት ቤት ስሙን ከማጠራው ከእሱ ምንም አትፈልግም? መዘፍዘፊያ እንግዛ እንደ አዲስ ለዚህ ለመስፍን